ይደውል ይመስገው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምናላችሁ ባያላችሁበት። በዛሬ ትምህርታችን እንደተለመደው በባለፈውም እንደሰራሁላችሁ አማርኛ ቃላቶችን በእንግሊዝኛ ሌትሮች እንዴት እንደምንጽፋቸውና እንዲሁም አማርኛ አገጣጥማችሁ ለመጻፍ ለሚከብዳችሁ፣ ወይም አማርኛ እችላችሁ እንግሊዝኛ ለሚከብዳችሁ፣ ወይም እንግሊዝኛ እችላችሁ አማርኛ ለማንበብ ለምትቸገሩ ልጆች የሚሆን ቀለል ባለ መንገድ ለጀማሪዎች የሚሆን ትምህርት ነው ማለት ነው። ቤተሰቦች ስትገቡ ሁላችሁም አዲስ ከሆናችሁ ሰብስክራይብ አድርጎ እንዲሁም ላይክ እና ሼር በማድረግ ለጓደኞቻችሁ ቪዲዮውን መጀመር ይኖርባችኋል ማለት ነው። ኦኬ ሶ በዛሬ ትምህርታችን ስንገባ ከዚህ ላይ እንደምታዩቸው በብቻ ፊደላቶችን በብቻ በብቻቸው መስረ እዚህ ላይ አስቀምጭላችኋለሁ ከዛ ደግሞ እነዚህን ፊደላቶች አንድ ላይ በማድረግ አገጣጥመን ትርጉም ያለው ቃል እንመሰረታለን ማለት ነው። እንግዲህ ከዚህ ላይ በመጀመሪያው በምታዩት በብላክ ወይም ጥቁር ከለር የተጻፈው በአማርኛ ሲሆን፣ ከስር ደግሞ እነዚህን አማርኛዎች የሚወክል እንግሊሽ ሌተር ነው ማለት ነው። ሶ እያንዳንዳቸው እናያለን። መልካም ቆይታ። ከዚህ ላይ እንደምታዩት ይህ ትባላለች። ያ ሶስተኛ ድምፅ ነች። ሀ ሁ ሂ ሶስተኛ ላይ የምናገኛት ነች። እዚህ ጋር ደግሞ ሳ የሰቤተሰብ ሆና ሰሱ ሲ ሳ አራተኛ ላይ የምትገኝ የሰቤተሰብ ናት። ከዛ የችኛዋ ደግሞ የበቤተሰብ ነች። በቡ ቢ ባ ቤ ብ ስድስተኛ ላይ የምትገኝ ብዙ ልጆች ሁለተኛ ላይ ቡ ብላችሁ ታነቧት አላችሁ። ቡ ማለት ቅጥያዋ በቀኝ በኩል ነው። ይችኛዋ ግን ስድስተኛ ላይ የምትገኝ የበ ቤተሰብ ናት። ስለዚህ እነዚህን አሁን የጠራዋቸውን በአንድ ላይ ስናነባቸው ምንድን ነው የሚለው? ሂ ሳ ብ ሂ ሳ ብ ብለን እናነባለን ማለት ነው። ቀጣይ ደግሞ ከዚህ ላይ እንደምታዩት ሂ በሚለው ስትሬት ኤች አይ ነው። በባለፈው እንደነገርኳቸው የአማርኛ አንድ ፊደላት ወደ እንግሊዝ ስንቀይራቸው ሁለት ሊሆኑ ይችላሉ ሶስት ሊሆኑም ይችላሉ። አንዳንዴ ደግሞ አንድ ሊሆኑ ይችላሉ፣ ሳድስ ድምፆች ከሆኑ ማለት ነው። ሶ ከዚህ ላይ ደግሞ ሳ በምንልበት ሰዓት ኤስ ኤ ነው፣ ኤስ ኤ ይሆናል ማለት ነው። ሁለት ናቸው። ብ በምንል ሰዓት ደግሞ ብ የበስድስተኛ ነው ማለት ነው። ከዚህ ላይ እንደምታዩት ሂኤች አይ፣ ሳ ኤስ ኤ፣ ብ በምንል ሰዓት ደግሞ ብ ይሆናል። ስለዚህ ሂሳብ የሚለው ከዚህ ላይ ይህ የአማርኛ ጽሑፍ ወደ እንግሊዘኛ ሂ ሳብ ልክ እንደዚህ ማንበብ እንችላለን ማለት ነው። ወይም መጻፍ ትችላላችሁ በዚህ መንገድ። ሁለተኛ ላይ ደግሞ ሀ እችኛዋ ሀ ወይም ደግሞ ሀመርዋ ትባላለች፣ የመጀመሪያ ነች። ለ የለቤተሰብ ሆኖ ሊ ለ ሳይሆን ሊ ሊ ለሉ ሊ ሶስተኛ ላይ የምትገኝነች ማለት ነው። ማ እችኛዋ ደግሞ መሙ ሚ ማ አራተኛ ላይ የምትገኝ የመቤተሰብ ነች። ስለዚህ እነዚህን በአንድ ላይ ይው በአንድ ላይ ስንጽፋቸው ሀሊማ ሀሊማ የሚል ትርጉም ያለው ስም ይሰጠናል ማለት ነው። እነዚህን ስንቀይራቸው ሀ ስንል ኤችኤ ነው። ሀመርሃ ሚሆን ሀሌታ ውኃ ይሆን ስለዚህ አህዙ ሀ የምንለው የሚሆን ሁሉም ሀ ከሆነ ሀ ነው። ሞክሽ ፊደላት በአማርኛ ወደ እንግሊሽ በእንግሊዝኛ ስንጽፋቸው ተመሳሳይ ናቸው ማለት ነው። ስለዚህ ሀ እንደዚህ ፈናል ሊ በምንልበት ሰዓት ኤል አይ ነው፣ ኤል አይ ነው። ኦኬ ከዛ ማ በምንል ሰዓት ኤም ኤ ኤም ኤ ይሆናል። ሶ እነዚህን ሀሊማ የሚለውን ስንጽፈው ኤች ኤ ልክ እንደ ሀ፣ ሊ ስንል ኤል አይ፣ ማ ስንል ኤም ኤ። ሶ እዚህ ላይ በጣም ብዙ ይሆናል ማለት ነው። ሶስት የነበረው በአማርኛ ውስጥ ስድስት ይሆናል ምክንያቱም ቫውሎች ወይም አናባቢዎች በአማርኛ ሕግ አይጻፉም። ሶ ዝም ብለን እናልፋቸዋለን ማለት ነው። ስለዚህ ይሄኛው ሀሊማ ብለን በዚህ መንገድ እንጽፋለን ማለት ነው። ቀጣይ ቀጣይ ምን ይላል ይሄኛው? ማ አራተኛዋ፣ ለ የመጀመሪያ ለፍ ስንል ስድስተኛ ላይ የምትገኝ ፍ የፈ ቤተሰብ ፈ፣ ፉ፣ ፊ፣ ፋ ፌ ፍ ምትለዋ ድምፅ ማለት ነው። ሶ ይህንን በአንድ ላይ ስናገጣጠም ማለፍ ማለፍ ብለን እናነባለን። ማኖሶ ይሄኛውን ደግሞ ማ የሚለው እንደነገርኳችሁ ኤምኤ ነው። አራተኛ ላይ ለስትሉ ኤልኢ ነው። ፍ ስንል ደግሞ ሳድስ እዚ ጋ ፍ ኤፍ ብቻዋን እንጽፋለን። ስለዚህ ማለፍ በዚህ እንደዚህ አርጋችሁ ትጽፋላችሁ ማለት ነው። እንደዚህ አርጋችሁ ትጽፋላችሁ። ቀጣይ ቀጣይ ምን ይላል እዚህ ጋር እንደምታዩት የመጀመሪያዋ ሸ ትባላለች። ሸ ሸ ሰን ከጻፍነን በኋላ ከላይ አንድ መስመር ማለት ነው። ከዛ በ በ። ኦኬ በ የመጀመሪያ ነች። ላ ላ ስንል ደግሞ የለቤተሰብ ሆኖ አራተኛ ላይ የምትገኝ ነች ማለት ነው። እግሯ አጭር ነች። የለቤተሰብ ወይም ደግሞ ከዚህ ላይ ያሳየዋችሁ የዚህ ችኛዋ ቤተሰብ ነች ማለት ነው። የዚች ቤተሰብ ሆና ችኛዋ ግን አራተኛ ላይ ነው የምትገኘው። ያ ማለት ለሉ ሊ ላ ማለት ነው። ላ ስለዚህ በአንድ ላይ ስናነበው ሸበላ ሸበላ ሸበላ ይላል። በእንግሊዝኛ ደግሞ ቅድም እንዳልኳችሁ አንድ የአማርኛ ፊደል ወደ እንግሊዝኛ ስንቀይራት ሶስት ልትሆን ትችላለች። ሶስት ሌተሮችን ልትይዝ ትችላለች፣ ያልኳችሁ ሸ ስንል ኤስ ኤች ኢ ነው። ሶስቶቹ ልክ እንደ ሸ ነው የሚነበቡት ማለት ነው ሸ ከዛ በ በምትሉ ሰዓት ቢ ኢ ላ ስንል ኤል ኤ ኤል ኤ። ስለዚህ ይህኛውን በአንድ ላይ አገጣጥመን ስጽፎ ሰባት አካባቢ ይሆናል ማለት ነው ው ሸ በላ ሸ በላ። ከዚህ ላይ ሸ የምትለዋን የመጀመሪያዋን ኤስ ኤች ኢ ይወክልልናል በ የሚለውን ደግሞ ቢኢ ይወክላል። ላ ስንል ደግሞ ኤል የሚለው ይወክላል ማለት ነው። ብዙ ልጆች የምትሸወዱት ሸ ስንል ለምሳሌ ወይ ኤስን ብቻ ትጽፋላችሁ፣ ወይ ደግሞ ኤን ታስወግዳላችሁ። ኢ ቫውል አናባቢ ስለሆነች አትቀርም፣ የመጀመሪያ ድምፆች ምንጊዜም ቢሆን ማለት ነው። በስትሎ ዚህ ጋ ቢን ብቻ ትጽፋላችሁ። ይሄ አይሆንም። ቢ ብቻውን እንደማን ነው የሚነበበው? እንደ ብህ ብህ የሚል ድምፅ ነው የሚኖረው ማለት ነው። ምክንያቱም ቫውል ከሌለው ሳድሶችን ነው የሚያነብልን ማለት ነው። ላ ስንል ደግሞ ላ ኤ እዚ ላይ አ የሚለውን ስለሚወክልልን ኤልኤ ልክ እንደ ላ ይነበባል ማለት ነው። ኦኬ ቀጣይ ቀጣይ የምናገኘው ገ ከዛ ነ ከዛ ት። ይህንን በአንድ ላይ ስት ያነቡት ገነ ት ገነት ገነት ይላል። ሶ ግ የሚለው ጂ ነው ጂ ነው። ነ ስንል ኤንኢ ነው። ት ስንል ቲ ብቻውን ትሆናለች። ያው በአንድ ላይ አምጥቼ ገነት የሚል ትርጉም ሰጠሁ ማለት ነው። ገነት የመጀመሪያ ላይ ሲሆኑ ኢ ነው በቃ የሚያስከትሉ ይችንን ጠንቅካችሁ ማወቅ ነው። የመጀመሪያ ድምፆች ኢን ነው የሚያስከትሉት ማለት ነው። ኦኬ ቀጣይ ቀጣይ ግ ዙ ዙ ይው ሁለተኛ ድምፅ ቅጥ ያላቸው ጎናቸው ላይ ዙ ፍ ፍ ስድስተኛ ማለት ነው። ስለዚህ በአንድ ላይ ን ስናነባው ግዙፍ ግዙፍ ግዙፍ ቅርታ ስጋ ግ ግ ልክ እንደዚህ ማለት ነው። ግዙፍ ግዙፍ ይላል ማለት ነው። ሶ ይሄኛውን በእንትን ስንቀይረው በእንግሊዝ ሌትሮች ግ የሚለው ስድስተኛ ስለሆነ ጅ ብቻ እንጽፋለን ማለት ነው። ዙ ስንል ደግሞ ዜድ ዩ ዜድ ዩ ይሆናል። ዩ ዙ የሚለው ምክንያቱም ሁለተኛ ላይ ዩ ነው የሚወስዱት ሁለተኛ ፊደላቶች ማለት ነው። ከዛ ፍ ፍ ስንል ስድስተኛ ላይ የሚገኝ ነው። በአንድ ላይ እነዚህን ስናገጣጥማቸው ይህው ግዙፍ ዙፍ የሚል ይሰጠናል ማለት ነው። እሺ ከዚህ ላይ ደግሞ ል ከዛስ መ ከዛ ና ኦኬ። ይህንን ስታነቦት ል መ ና ል መ ና ይላል ማለት ነው። ስለዚህ ል የምትለዋ ስድስተኛ ላይ ስለሆነች የው ብቻዋን አያችኋት፣ ምክንያቱም እች ስድስተኛ ስለሆነች ነው። ስድስተኛዎቹ ብቻቸውን ስለሚነበቡ ማለት ነው። መ ስትሉ ደግሞ ኤም ኢ ነው የመጀመሪያ ስለሆነ ኤም ኢ። ና ስንል ኤን ኤ አራተኛ ላይ የሚገኘው ና። ልመ ና ይው እንደዚህ ጻፍኩ ማለት ነው። ልመ ና ይህን ይመስላል። ወደ ቀጣይ ስንቀጥል ምን ይላልች? ሰ የመጀመሪያ ነች፣ ከዛ ሜ፣ ከዛ ን በአንድ ላይ ሰ ሜ ን ሰሜ ን ይላል ማለት ነው። ሶ ሰ ለሚለው ቅርታ ከዚህ ጋር ኢ አለች ሰ የሚለው ኢ አለች ማለት ነው። ልክ እንደዚህ ሰ ማለት ኤስ ኢ ነው። መ ስንል ደግሞ ኤም ኢ ነው። ሜ ኢ እንደ አምስተኛም እንደ መጀመሪያዎችም ታናብብልናለች። ከዛ ን ስንል ስድስተኛዋን ነው ምንጽፈው ው ሰ ሜ ን ሰሜን ብለን እንደዚህ እንጽፋለን ማለት ነው። ቀጣይ ቅ ከዛዝ ስኝ ከዛ ት ኦኬ ቅ ከዛ ኝ ከዛ ት ይሆናል። ሶ በአንድ ላይ ስተነቡትኛው ቅኝት ቅኝት ከዚህ ላይ ኬ ልክ እንደ ቅ ትነበባለች። ኝ ስንል ጂኤን ይሆናል። ት ቲ ብቸዋል ትሆናለች ማለት ነው። ይህ እዚህ ላይ እዚህ ላይ ስድስተኛ ድምፆች ስለሆኑ ነው። ሙሉዎቹን ቫውል የሌላቸው ማለት ነው። እዚህ ላይ ብቻ ብቻቸው እዚህ ላይ አሁን ኮንሶናንት ነው ኤን እንጂ ቫውል ሌተር የለውም፣ ወይ ኤ የለውም፣ ኢ የለውም፣ ዩ የለውም፣ አይ ስለዚህ እዚህ ላይ ቫውል የለም። ልክ ብቻውን እንደተነበበ አስቡት ማለት ነው። የእኛ ቤተሰብ እጅ ኤን ሁለቱንም ስለሚወስድ ነው ማለት ነው። ሶ ቅኝት ስንል እዚህ ጋር ኬ ጂኤንቲ ልክ ቅኝት የሚል ይሰጠናል ማለት ነው። እንደዚህ ማንበብ እንችላለን። ከዛ ከዚ ላይ ደግሞ ነ፣ ብ፣ ር በአንድ ላይ ስናንበው ነብር ነብር ይላል። ነብር ስንል ነ ለሚለው ኤን ኢ ነው። ብ ስንል ቢ ብቻን እንጽፋለን። ር ስንል አርን ብቻ እንጽፋለን ማለት ነው። ሶስተኛው ነብር ነብር ይችላል ያለውን በዚህ መንገድ እንጽፋለን ማለት ነው። በጣም ቀላል መንገድ ነው። ቤተሰቦች በጣም ብዙ ነገር እንደተማራችሁበት እርግጠኛ እኔ ሀሳባችሁን አስተያየታችሁን በኮሜንት ይህንን ብሰራል ነው የምትሉት በጣም የሚከብዳችሁና ግልጽ የማይሆንላችሁ ፓርት ካለ እሱን ነገር አሳስቡኝ፣ አስታውሱኝ ማለት ነው። እኔ በየቀኑ መለቅላችሁ ቪዲዮ ለሌሎች እንዲደርሱ ላይክ ማድረግ አለባችሁ። በቀጣይ ቪዲዮ እስከምንገናኝ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 ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።